አደይና ለዴቭ ፖሊስ ደረሰላቸው። ዴቭ ሊወገድ አለልንና እንዲሁም ደግሞ ያለልኝ ጓደኛ በቃ አሁን አደይን ውሰዳትና፣ ነገር ግን ይሄኛው ልጅ መወገድ አለበት ብለው ዴቭን ሊያስወግዱት ሲሉ ፖሊሶች በቁጥጥር ስር አዋላቸው። እንዲሁም ያለልኝ ጓደኛ ደግሞ አገባሽ አለሁ እያለ ገና ሳያገባት ደፍሮ እያሰቃያት ና፣ ምግብ እራሱ ለምን አልሰራሽም፣ ለምን ቀዘቀዘ እያለ እያሰቃያት ይገኛል። ለዛም ትሰምኛለሽ፣ ሰፈርተኛውም ሆነ እናት አባትሽ ቢመጡ በሩን ብትከፍች፣ ቤተሰቦችሽ ነው የምገልብሽ እያለ እያስፈራራት ይገኛል። ሊዲያ ወንድሜን እዚህ ባይመጣ ኑሮ ወንድሜ እንደዚህ አይያዝም ነበረ እያለች ሩኡኡ እያለች ከብርሃኔ ጋ እና እንዲሁም ከዳይመንድ ጋር እየተጣላች ትገኛለች። ጭራሽ ብሶባታል። በጣም የሚያሳዝን ሁኔታ ላይ ነው ያለችው። ሊዱ ባርኮቴ የባርኮቴ እናት ፍቅርን የገዛ ልጇን በጥፊ ልሳ ጣለቻት። ያሳዝናል። ትሰሚኛለሽ፣ አንቺ ልጅ አይደለሽም፣ እሺ። አሁን አንቺ ትልቅ ሰው ነሽ እና እንደ ትልቅ ልጅ ማሰብ አለብሽ፣ ብላ በጥፊ መታቻት። ቤዛ ቤዛ ሴራዋ እንደ እንደቀጠለ ነው። ዴቭን ይቅታ ባርኮቴን ደውለሽ ነገርሽ ወይ እያለቻት፣ አይ በፍጹም አልነገርኩትም፣ ምክንያቱም እሱ ቢፈልግ ኑሮ ይደውልልኝ ነበረ እና አንቺ ምንሽ ተያዘ? እያለች ሊሊን ከፍ ዝቅ እያደረገች አትገኛለች። ሊሊ ሊሊ ትሰሚኛለሽ፣ እኔ እስካሁንም ዝም ያልኩሽ ለኤላ ብዬ ነው እንጂ አንቺን ፈርቼሽ አይደለም። ክብርሽን ብትጠብቂ ይሻልሻል። እና ደግሞ የውሸትሽ ጉድ ሲወጣልሽ፣ ሻንጣሽን ይዘሽ ውልቅ ትያለሽ ከዚህ ከቤት ውሸትሽን መሆኑን የማላቅ ነው እንደሚመስልሽ። ነገር ግን እኔ አውቄ ነው ዝም ያልኩት፣ ምክንያቱም ነገ ጧት እጅ ከፍንጅ አንቺን ለመያዝ ስለሚያመቼ ነው እንጂ ስነ ስርዓትሽን ብትይ ይሻልሻል ብላ ሊሊ በደንብ ነገረቻት። ቤዛ ኤላ ኤላም ቢሆን ትሰምኛለች። እኔ አሁን ያለሁት ከሊሊ ጋ ነው። ሊሊ የምትልሽን በሙሉ ማድረግ አለብሽ። ደግሞ ለባርኮት ለምንድን ነው የማትናገሪው ባርኮቴ የግድ ያንቺ ኃላፊነት አለበት አይደል እንዴ ስለዚህ ባርኮቴ መንጣት አለበት ብሎ ነገራት እሷም እሺ ነገር ግን ባርኮቴ አሁን ኔ ኃላፊነቱን ዘንግቶታል መሰለኝ ምክንያቱም የቤት ሰራተኛ አድርጎ አስገባኝ ከዛም አልፎ ደግሞ እ ደግሞ ያቺ ፍቅር አባረረችኝ እና ቆይ እንደዚህ ነው ጓደኛህን የምትቀበለው? እያለች ፍቅር ፍቅርን እያጠራላች እራሷን እየካበች እራሷን ብታሞጋግስም እንኳ ሊሌ ትሰማኛለህ፣ እኔ እስከ ዛሬም አንተና ክብሬ ነው እንጂ ይቺ ልጅ ከአንተ ጋር የሆነ ነገር እንዲኖራት ትፈልጋለች። ስለዚህ ብትጠነቅቅ ይሻልሃል። እሺ እ ብላ ተቆጥታ ወጣች። ከዛም ትሰሚኛለሽ፣ አሁን ዝም ያልኩሽ ላለፈው ጓደኝነታችን ብዬ ነው። እና ቤዛ አሁኑ ደውለሽ ባርኮቴን እንዲመጣና ነገሮችን እንዲያስተካክል ብትነግር ይሻልሻል። እሺ ብሎ ተቆጥቶ ወጣ። እና ቤዛም ሴራዋን እንግዲህ እጀምራለሁ፣ እያንዳንድሽ እኔ እንደዚ ሰላም አጥቼ እናንተም ሰላም አታገኙም እያለች ብቻዋን እየዛተች ትገኛለች። በሌላ በኩል ፍቅር እማዬ፣ ሁሉም እኮ ትተውን ሄዱ፣ አንቺና እኔ ብቻ ነን አሁን የቀረ ነው እያለች ለእናቷ ስትናገር፣ እማዬ እኔ ኮ ለዲብም ደወልኩለት ግን ስልክ አያነሰም። እስኪ አንቺ ደውዪለት ብላ ስትል፣ እንዴ ልጄ ተይዋ በቃ፣ ምክንያቱም እሱ እኮ አደይን ሊያመጣ ነው የሄደው። ሚስኪን አላችሁ እንጂ የእኔ ልጆች። እንዴ ቆይ እሷ በፍቃዱ አይደል ሊሄደችው? ደግሞም እናቷ ፈልጋ አይደል እንዴ የምትድራት? አይ ልጄ፣ እናቷ አይደለችም የምትድራት። እና ማን ነው? አባቷ ነው። አባቷ ለሀብታም ሊድራት እና ለንጉስ ሊድራት ነው እንጂ በፍጹም ታሪኳን ካወራችን በኋላ እኮ እሷ የኔ ልጅ ናት ብላስትል ስትል ምን ጭራሽ አደይን ልጄ ናት አልሽ? አዎ በቃ ካልሆነ እኔ አባቴ ጋር ሄዳለሁ ግን የአደይን ስም ከዚህ በኋላ ባታነሽ ይሻላል። ብላ ስትላት፣ ትሰምኛለሽ ፍቅር፣ አባትሽን ማስፈራሪያ ባታደረጊ ጥሩ ነው። ከፈለግሽ ጥርግበይ። ነገር ግን አደይ ታሪኳን ካወራችን በኋላ እኔ እኔጋ የልጅነት እና የእናትነት ቦታ ነው ያለኝ እንጂ በፍጹም የሰራተኝነት አይደለም። እና አንድ ቀን ትመጣለች አብራንም ትኖራለች ብላ ግግም አለች። ብቻ ግን ፍቅር እሺ ግን እኔ ባገባ ምን ይመስልሻል አለቻት እናቷን። ከዛ ምን አዎ ትሰሚኛለሽ፣ እኔ ስለትዳር አሁን ገና ነሽ እንዴ አባዬስ በፍጹም አልፈቅድለትም። ለማንኛውም እሽ ብላ ከሄደች በኋላ ማዘሯ አየማየ አንቺ ልፊ ምክንያቱም እኔ በቅርቡ እጋባና ከዴቭ ጋር ሰርፕራይዝ ነው የማደርግሽ እያለች ከራሷ ጋር ማውራት ጀመረች። ይገርማል የፍቅር ግን ቂኒ ቂኒ እስካሁን ድረስ በፍጹም ሊያቆምለት አልቻለም። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች፣ እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም? እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። አደይ ድራማ እንደቀጠለ ይገኛል። አስተማሪውና በጣም እጅጉን እጅጉን እጅጉን የሚያስተምረው ድራማ እንደቀጠለ ይገኛል። ሀሳብ አስተያየታችሁን እስከ መጨረሻው ቪዲዮን ተከታትላችሁ ኮሜንት ዲስክሪብሽን ላይ አስቀምጡልኝ እንወያይበት። የእውነት ዴቭ የሚወገድ ይመስላችኋል ወይስ ደግሞ አይ ዴቭማ ከሞተ ድራማው አያምርም የምትሉ ናችሁ? እኔ መቼም በበኩሌ በፍጹም ዴቭ መሞት የለበትም። እንደውም ዴቭና አዴይ ባንድ ነው መሆን ያለባቸው ባይ ነኝ። እና አዴይስ የእውነት ለዛ ለሰውየ ትሰጥ ይሆን ወይስ ደግሞ ኪንጎና ዳይመንድ ይደርሱላት ይሆን? ቢደርሱላት ነው የሚሻለው። ካልሆነ ግን የአዴይ ህይወት መበላሸቱ ነው እስከ መጨረሻው ድረስ ቴ እናት ሊሊን ጠራቻት። ከጠራቻት በኋላ እስኪ ንገሪኝ የእኔ ልጅ እንደው እውነት አደይ እዚ ቤት መስራት ትታ ነው እንደው አልፈልግም ብላ ነው ልጄ፣ እስኪ የተፈጠረውን ነገር ንገሪኝ ብላ ስትላት፣ አይ በእርግጥ አደይ በጣም ጥሩ እና በጣም ጨዋ ልጅ ናት፣ እና ምን ተፈጠረ ነገር ግን እዚህ ቤት እንዳሰራ ያደረጓት የገዛ ልጅወት ፍቅርና እንዲሁም ደግሞ ሊዲያ ነች። ማለት ፍቅርስ እሺ ግን ሊዲያ ምን ሆን? ብለው ብለው ሲጨነቁ አላቅም፣ ችግራቸው ምን እንደው ባላቅም እንኳ ችላችላ፣ እሷማ እትዬ ሳይመጡ በፍጹም እኔ ከዚህ ከቤት አልሄድም ብላ ሁሉን ችላ እየሰራች ነበር። ነገር ግን ፍቅር አንድ ቀን መታ፣ እናቴ ትውጣ ብላለች። ሌላ ሰራተኛ ላመጣ ነው ብላ አባረረቻት። ከዛም በኋላ እሷም ተስፋ ቆርጣ ወደ ገጠር ሄደች። ይህ ነው ያለው ነገር ብላ ሊሊ ስታወራት ታውቂያለች ሊሊ እኔ አደይን በጣም ነው የምወዳት። ከፍቅርና ከባርኮቴ ለይቻ ላያትም። ምክንያቱም ያወራችልኝን ታሪክ ካወራችኝ በኋላ በቃ ይሄ የድሮ ባህልና ወግ ስላልቀረ አባቷም ደግሞ እንደዚህ እያሰቃዩት መሆኑን ሳስበው በጣም ይዘገንነኛል ብቻ የኔ ልጅ ትምጣልኝ እንጂ እንጂ የኔ ልጅ እነ ዴቭ ያምጧት እንጂ ከዚህ በኋላ ማንም ቢሆን ማንም አይናገራትም እያሉ ሲያወሩ እንደ አጋጣሚ መጣች ፍቅር አንቺ ምን ትሰሪ ያለሽ እዚህ ደግሞ ብላ ስትላት ምን ላርግ ብለሽ ነው አንቺ እና ሊዲያ ያበላሻችሁትን የአዴይን ተንኮል እያወራሁ ና አንቺ እና ሊዱ ሆናችሁ ነው ያባረራችኋት። ሀቁን ሀቁን ብትናገሪ አይሻልም? አለቻት አይመለከትሽም ብላ ስትላት፣ ትሰሚኛለሽ፣ እኛ ቤት እንግዲያ መጥቶ መቼ ነው እንደዚህ አዋርደልከን የምናውቀው? ብላ በጥፊ መታቻት። እንግዲህ እኔ አባቴ ጋር እሄዳለሁ ብላ ስትል ሂጂ፣ አባትሽን ሁሌ ማስፈራሪያ ያደረግሽው አይደለም? እረ በቃ እኛ አሁንስ ብለው በጣም ተናደዱ። በሌላ በኩል ገጠር ያደይ እናት ከዚህ በኋላ እንግዲህ ጉዱ ይለያል፣ እገጥማለሁ ህጅ ፊትለፊት ባሌን የገዛ ባሌን ህጅ እገጥማለሁ ብለው ደፋ ቀና ይላሉ። ሊዱ ሊዱ ወንድሜን ፍለጋ እወጣለሁ ብላ ታይ ቢሏትም እንኳ ስላልሰማች በዛው ጠፍታ ቀርታለች። ያሳዝናል። ሊዲያ እንግዲህ የገጠሩ ጅብ አልበላት የበላት ጅብ አልጮህ ብሏል። ምክንያቱም በባለፈው አይ ቆይ ማዘር ለምንድን ነው ግን ያለ ፍቃዷ ማግባት የምትፈልገው እንዴ በግድ እያለች ስታጠራ ነበር። እነሱም አዎ እኔ እንኳ አልፈለግኩም፣ ነገር ግን አባቷ በጣም ኃይለኛ እና ሀርደኛ ስለሆነ እምቢ ያለ እንጂ እኔ በፍጹም እሷ የፈለገችውንና የወደደችውን ነው እንጂ የምታገባው ብዬ ነበር። ውይ ግን በጣም ያሳዝናል ፋዘር በጣም ከባድ ሰው ናቸው እያለችም ማውራት ጀምራ ነበር እሷም አዎ እንግዲህ እንዲህ ነው ነገሩ እንደዚህ ነው የኔ ልጅ ብቻ ግን አሁን ያሁኑኑ በሆነ እንጂ አሁንስ በቃ መሮኛል ስለዚህ ፊት ለፊት ነው መጋፈጥ የምፈልገው ብለው በጣም ተናደዋል የአደይ እናት አደይና ዴቭ እንዴት? ለምን እዚህ መጣህ ግንዴ? ብላ ስትለው ታውቂያለሽ፣ ያደረግኩሽ ነገር በጸጸት ሊገለኝ ነበር። እኔ እኮ ካንቺ ጋር ስሆን ምንም ነገር እወጣለሁኝ ብሎ ሲላት፣ ታውቃለህ፣ አየህ ግን እኔ ያለሁበትን ስቃይና መከራ አየህ፣ ለዚህ እኮ ነው። እንዴ አዴ፣ ምን ችግር አለው? ሁሉንም ስቃይ አብረን ሁሉንም ፈተናዎች አብረን እናልፈዋለን። ስለዚህ በቃ እኔ አሁን ዋናው ካንቺ ጋር መሆኔ ነው። ምክንያቱም ያኔ እንደዛ አድርጌ ስልክሽ ሊሊ ጋር ሲሄድ ሊሊ ደግሞ እሌላ ቤት ስራ ገብታለች አለችኝ። በማግስቱም ሲሄድ በቃ ገጠር ገብታለች ስትለኝ ያለሁበትን ራሱ አላቀውም በጣም ደንግጬ ነበረ። እና ታይ በቃ አደይ ምንም እንድት አልፈቅድልሽም ብሎ ሲላት፣ እስኪ አንቺ ልብሽን አዳምጩ ልብሽ ምን ይልሻል? እኔ አላቅም። እኔ ብቻ በጣም ብዙ ችግር አለብኝ በማለት መለሰችለት። ውድ ቻናል ቤተሰቦች የዛሬው አደይ ድራማ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸርሰምቱ ሀገራችንን ሰላም ያድርግልን። የአደይ ነገር እውነት ለመናገር በጣም የሚያሳዝን እንዲሁም ደግሞ በጣም በጣም እጅግ ልብ ሰባሪ ነው። ሴቶች ያለ እድሜያቸው ለግድ ወንዶች ለሀብታም ወንዶች እንደሚሸጡ እናም ይሄንን ወግ ባህል ይዘን አይ እኔ የከሌ ልጅ ልጅን ታገባች እኔ ጌታ ሆናለሁ እኔ ሀብታም ሆናለሁ፣ እያሉ አባቶቻችን መዳር አለባቸው ወይስ የለባቸውም? እኔ ግን የለባቸውም ባይ ነኝ። ምክንያቱም ይሄ የቀረ የድሮ ወግና ባህል ነው። እሷ የመረጠችውን እሷ የፈለገችውን የማግባት መብት አላት። ነገር ግን አደይ ያንን እድል አላገኘችም እና እንደ ምንም ብላ አደይ ከባድኮቴ ከዴቭ ጋር መውጣት አለባት ባይ ነኝ። በቀጣይ ቪዲዮ፣ እስከንገና፣ ቸር ሰንብቱ፣ ወዳችኋለሁ።